በትግራይ ክልል ያለውን የፖለቲካ ውጥረት ለማስተካከልና በሀሳብ ላይ የተመሰረተ አካሄድን ለመከተል ውይይትን መሰረት ያደረገ የፖለቲካ ተሳትፎ መኖር እንዳለበት ብዙዎች ያነሳሉ። ይህን እውን ለማድረግ የተቋቋመውና በምስረታ ላይ ያለው የትግራይ ዲሞክራሲያዊ ስምረት ፓርቲም ከፍተኛ የፓርቲው አመራሮችና መስራች አባላቱ በተገኙበት ዛሬ የምስረታ ጉባኤውን አካሂዷል። የፓርቲው ሊቀመንበር አቶ ጌታቸው ረዳ በጉባኤው መክፈቻ ላይ እንደተናገሩት ፓርቲው ለትግራይ ህዝብ ሁለንተናዊ ተሳትፎና ተጠቃሚነት በሚሆን መልኩ በአዲስ አስተሳሰብ እየተዋቀረ ነው። ፓርቲው ቀጣይ እንቅስቃሴውን በትግራይ ክልል ለማድረግም በትኩረት ይሰራል ብለዋል። ምስረታ ጉባኤ የምስረታ ጉባኤውን በፈጠና አግባብ አጠናቀን የተጀመረውን የለውጥ እንቅስቃሴ በተሳለጠ አግባብ ውጤት ወደሚያስገኝ ደረጃ እንዲሸጋገር ቀጣዮቹ እንቅስቃሴዎችንም ከትግራይ ክልል ውጭ ሆነው የሚቀጥሉበትን እድል ማጥረብ ስለሚያስፈልግ ለሁለቱም አመቺ ስላልሆነ ትግራይ ክልል መሰረት የምናስይዝበትን ሁኔታ በፍጥነት መጨረስ አለብን። ፕሮፌሰር ክንደያ ገብረ ህይወት በበኩላቸው ስምረት ፓርቲ በኃይል ሳይሆን በሀሳብ ላይ የተመሰረተ ትግል ለማድረግ መመስረቱ የትግራይ ህዝብ ሰላም ፈላጊነትን የ የሚያሳይ መሆኑን ተናግረዋል። ከጠመንጃ መለስ ሁሉም ሰው ሀሳቡ እንደፈለገ የሚያሸራሽርበት ሁሉም ሰው ደግሞ ፕሮግራሞቹን አቅርቦ በኋላ ደግሞ ህዝቡ የፈለገው የሚመርጥበት የብልጽግና ፓርቲን ወክለው የተገኙት አቶ መለስ አለም በበኩላቸው አዳዲስ የፖለቲካ ፓርቲዎች በትብብር መስራታቸው ኢትዮጵያ የጀመረችውን የፖለቲካ አካሄድ ማሳያ ነው ብለዋል። ፓርቲያችን ብልጽግና ከተፎካካሪ ፓርቲዎች ጋር የፉክክርና የትብብር ሚዛን በጠበቀ መርህ የዲሞክራሲ ባህል ለመገንባት እየሰራ ይገኛል። ዛሬም በጉባኤያችሁ ተገኝተን የአጋርነት መልእክት ስናስተላልፍ የሀሳብና የድርጅት ልዩነት እንደተጠበቀ ሆኖ ለሀገርና ለህዝቦች አብሮ መስራት እንደሚቻል ለማሳየት ጭምር ነው። በዚሁ በፓርቲው የምስረታ ጉባኤ ላይ የተገኙ አባላትም ጠመንጃ አማራጭ ካደረገ የኃይል አካሄድ በመውጣት ዘመኑን በዋጀና ውይይትን መሰረት ያደረገ አካሄድ ያስፈልጋል ብለዋል። አማራጭ ሀሳብ ያስፈልገዋል ለትግራይ ህዝብም። ስለዚህ ለቀጣዩ በልማቱም፣ በመልከ ማሳደሩም፣ በዲሞክራሲ ስርዓት ግንባታውም፣ አጠቃላይ በፖለቲካ ተሳትፎ የትግራይ ህዝብን ወደ ነበረበት ለመመለስ መሪ ፓርቲ ወይም አስተባባሪ ፓርቲ ስለሚያስፈልገው እንደ አማራጭ የስምረት ፓርቲ ለማቋቋም ተገደናል ማለት ነው። ትግራይ እንደ ትግራይ ከነበረበት የጦርነት ቀውስ ወጥቶ አሁን ህዝቡም ሰላም አግኝቶ ልማት ለማግኘት ይፈልጋል። ፓርቲው በጉባኤው ማጠናቀቂያ ለትግራይ ህዝብ የሚያስፈልገው ሰላምና ልማት በመሆኑ ከኃይል ይልቅ ሀሳብና ውይይትን መሰረት ያደረገ አካሄድን እንደሚከተል ገልጿል።